በየደብሩ እየዞርን የሰባቱን ደብር ታጥቢያ ወጣቶች ከአራት መቶ በላይ ናቸው። እነሱን በማስተባበር በየደብሩ በየወሩ በአመታዊ ረባ ለ ሰዎችን ለመስራት ጥቅሎችን በማስተባበር አላስፈላጊ የሆኑ ነገሮች በእምሩ ውስጥ እንዳይፈጠሩ በማድረግ ወጣቶችን በማስተባበር ይሰራለን። የእኛ አንድነት፣ የእኛ አንድ መሆን ሌላውንም አንድ ያደርጋል ብለን ስለምናምን የጋራ ስም ይዘን በጋራ ጉርቡላ ወጣቶች አንድ መሆናችንን ለዚህ ቀደም ጥምቀት ላይ የሚታይ ነገር ስለሆነ አገልግሎታችን አንድ ነው እንደ ጉርቡላ ወጣት በየደብሉ የተለያየ ማህበር ማህበረሰቦች፣ ግን አንድ የጋራ የሚያደርገን ነገር ስላለ አመረ ተዋህዶ የሚል ስያሜ ይዘን አገልግሎታችንን እናከናውናለን። ዛሬ እንደ አጋጣሚ አጥቢያችን ሁሉላ መድኃኔዓለም ቤተክርስቲያን ነበረ ለአመታዊ ፍረባር ነበረ። የሰባቱ ደብር ወጣቶች ተገኝተው ከእኛ ጎን ሆነው በፋቀና ብለው ሲያገለግሉ ውለዋል አምሽተዋል። እግዚአብሔር አምላክ ሁልበታችን ይባክላችሁ። ቀጣይ ደግሞ ብዳር ላይ ማርያም ትነግሳለች። ይህው አንድነታችን ማርያም ላይ በጣም ጥሩ ነው። ምክንያቱም ህብረት ስትጨምሩ ጉልበት ታባክናላችሁ፣ ብዙ ነገር ይጠይቃል። እናንተ ግን ያን ሁሉ መርጣችሁ ወደዚህ የሆናችሁበት መንገድ ምን አይነት ፍቅር ቢኖራችሁ ነው? አንድ ቦታ በየጊዜው አሉ አለ እያልጥቢያችሁ በየጊዜው እዚህም አሉ፣ ሌላውም አጥቢያ ላይ ይሄዳሉ። ለምሳሌ ፍቅርናት ከዛም ይሄዳሉ። ያ ማለት ስራ ነው የጨመራችሁ። ስለዚህ መንፈሳዊ ቅነታችሁ ለሌላው ምን አይነት አርአያ ይሆናል ከእናንተ? በእርግጠኝነት ያለ ማጋነን እንኳን የመንፈሳዊ ህብረት ያላቸው የፖለቲካ ሃይማኖት፣ ልዩነት ያላቸው እንኳ አንድ እንዲሆኑ አርአያ ይሆናል ናንተ። ምክንያቱም ጉልበት ና ሌሎችን ነው የጨመራችሁና ስለዚህ እናንተ ለሌላው ምን ትላላችሁ? ሌሎቹ ምን ከእናንተ መማር አለባቸው? በስሙ ለምሳሌ መንፈሳዊ ማህበር ጉዞ እያደረጉ

እንዲመሩበት በትሉ ስለ ስ አሜሪካን አመሰግናለሁ። ምናልባት እዚህ ላይ መናገር የሚፈልገው ነገር እዚህ አካባቢ ያለው መጣት እያንዳንዱ ራሱ ነገርክፍ ከራሱ ነው አስተዋጽኦ የሚያደርግ እንጂ ወደ ራሱ የሚያመጣው ነገር የለም። የተለያዩ መንፈሳዊ ጉዞዎችን በግል በማህበራት ለምሳሌ በፍቅር እናደርጋለን። ገዳሙ ስንሄድ እዛው ለገዳሙ ነው የሚረእና አብዛኛውን ጊዜ እንደዛ ነው። ምናደ አሁንም ወደ ሐመረ ተዋህዶ ሲመጣ እንደ አጠቃላይ እንደ ብሉ ለወጣቶች የጋራ ጉዞዎች አሉ አመቱ ሙሉ በቅድነት የምንሄድባቸው ጉዞዎች አሉ። ደብራት ወደ ነዛ ደብራት ስንሄድ ለነዛ ደብራት የሚያስፈልጉትን ግብአቶች እዛው በጉዞ ላይ የተገኘውን ነገር እናደርጋለን። እንደ ምሳሌ በዚህ ዓመት ዳግማይት ጎሎጎታ ተጉዘን ነበረ። ገዳሙን አየን፣ ጎበኘን። ለአባቶች ከሶስት መቶ ሺህ ብር በላይ ድጋፍ አድርገን በቅርቡ ወደ አርስ ሩቱ አካባቢ ሃይማኖት አንድነት ገዳም በደብረ ሊባኖስ የሚተዳደር ገዳም አለ። ከተመሰረተ ስድስት ዓመቱ ነው። ማንም ህዝበ ክርስቲያን ብዙ የሚያየው አይደለም። አብዛኛው ተጓዥ ወደ ሰሜን ስለሆነ እዛ አካባቢ በአባቶች ጥሪ ደርሱልን ሄደን የሚያስፈልጋቸውን ነገር በማድረግ አሁን ላይ ላይብረሪ እየገነባንላቸው ነው። ስለዚህ ይህን ሁሉ እያደረግን ያለ ነው። ከወጣቱ በምናገኘው ድጋፍ፣ በጉዞ ላይ በሚገኙት ሰዎች በሚሰጡን ነገሮች እዛው ተግባራዊ የሆኑትን ነገሮች እናሳያለን። ይህንን የምናደርግበት ነገር ምንድነው? ስንጠነክር፣ አንድ ስንሆን፣ ህብረታችን ሲኖረን ማንም አይንቀን፣ ማንም በመሃላችን ደግሞ ደፍሮ አይጋቡ? አንድ አለመሆናችን ሁላችንም በተበታተነ የተለያየ ሀሳብ ለወዳችን አደር ስንሆን ነው፣ እየተደፈርንም ያለ ነው እና ይህንን ከሰፈራችን ብንጀምር ሁሉም ሰው ከአቶ ያው ከሰፈሩ ቢጀምር ወደ ሀገር መቀየር እንችላለን ብለን እናምናለን። እና እንደ አጠቃላይ እንደ ቡርቡላ ደብር እንደ ሰባቱም ደብር ጥምቀት ላይ ለምሳሌ በምናገለግልበት ጊዜ አንድ አይነት ቲሸርት፣ አንድ አይነት ተክስ፣ አንድ አይነት ማበቅስ፣ ያ ምንድን ነው ህዝበ ክርስቲያኖስ ሲገባ እነዚህ ልጆች የትኛው ደብር ናቸው ብሎ እንኳን መለየት አይ ልዩነት ስለሚል። ስለዚህ በልዩነታችን ነው ሰዎች እየገቡ ማንነታችንን አደባባይ ላይ እያሰጣ ያለ። የእኛ ግን የውስጥ ጥንካሬ ሲኖረ ማንም ደፍሮ ወደ ኛ ሊመጣ አይችልም። ቡልቡላ ላይ የትኛውም ሰው መጥቶ የትኛውም ማህበር ላይ የትኛውም ደብር ላይ መበትበት አይችልም። ለምን አንድ ነው። መድኃኒዓለም ያለው ወጣት ስለ ማርያም ያሰባዋል። ማርያም ያለ ስለ አቡነ ሳሙኤል፣ አቡነ ሳሙኤል ያለው ደግሞ ስለ ሪፌንዲ ገብርኤል እንዲሁም ስለ ዋሻ ተክለ ሃይማኖትና ስለ ዋሻ ተክለ ጊዮርጊስ ያገባል። ስለዚህ አንድነታችን፣ ህብረታችን ያጠነክራል። ከዛ ተነስተን ይህንን ነገር ያመጣ ነው የእኛ ጥንካሬ ከሰፈራ ወደ ክፍለ ከተማ ሄዳት ከክፍለ ከተማ ወደ አዲስ አበባ ሌሎች ተሞክሮዎች ሊወስዱ ይችላሉ ብለን እናስባለን። ቀጣይ ደግሞ እንደ ሀገር አንድና ስንጠነክር ሃይማኖታችንን፣ ቤተክርስቲያናችን እናስከብራለን የሚል አላማ ስላለን ነው ለሰፈራችን ጀምረናል። ሌሎች ደግሞ ይህንን መልዕክት አይተው